ናት። ተገኝተዋል። ከዚ ሰንበት ትምህርት ቤት እስከ ቅስና የደረሱ አሉ። በቅስና ማዕረግ የደረሱ አገልጋዮች አሉ። ዛሬ የቤተ መቅደሳችን ለምሳሌ ዛሬ ስድስት ዲያቆናት ቀድሰዋል። በሁለት ቤተመቅደስ ነው እያየሁኝ ነበረ። ከአንዱ በስተቀር ሁሉም እዚ አካባቢ ተወልደው በሰንበት ሰዓት እዚሁ ቤተ መቅደስ ስለሆነ ያስቀደስኩትን ከስድስቱ ዲያቆናት አምስቱ እዚህ ያደጉ ናቸው። የሰንበት ትምህርት ቤት ውጤቶች ናቸውና እግዚአብሔር የተመሰገነ ይሁን። ለአብነት ትምህርት ቤቱን ለማስፋፋት ገቢውን አውጥተዋል። ከዛ ባሻገር እዚህ ልክ ስትወጡ ሱቆች አሉ። የመጀመሪያው ሱቅ የንዋይ ቅድሳት መሸጫውን ያጠናከሩት የሰሩበትም ምንም እንኳ ሰበካ ጉባኤው ሱቁን ቢሰጥም ውስጥ ያሉትን ንዋያት በማሟላት ይህንን የአልበሙን ገቢ አውለውበታል። ሰንበት ትምህርት ቤቱን ለማጠናከርም ተገልግለውበታል። ስለዚህ ሰንበት ትምህርት ቤታችንን በጣም በሰፊው መደገፍ ማስፋፋት ይጠበቅብናል። ወጣቶች ላይ መስራት ለነገዋ ቤተክርስቲያን ተስፋ መጣል ተስፋ መስራት ላይ ነውና ሰንበት ትምህርት ቤታችንን እንድናጠናክር ከወዲሁ አሳስባችኋለሁ። አሁን በቀጥታ የምናልፈው ወደ ቃል እግዚአብሔር ነው። እንግዲህ ወንጌል እንማራለን፣ ዝማሬ ወንጌል ወደ ዝማሬ ነው የሚያደርሰው እና ወንጌል ደግሞ እንማራለን። ከወንጌል በኋላ ደግሞ በዝማሬ እግዚአብሔር እናገለግላለን። ሊቃውንቱ አሉ። የካቴድራላችን ምክትል ዋና ጸሐፊ ሊቀ ስዩማን እዚህ ተገኝተዋል። ቄሰ ገበዝ ምንደይ ማዛ እዚህ ተገኝተዋል። ሰባኪያኑ እዚሁ አሉ። ስለዚህ ሁላችንም በጋራ የምንደግፈው ከፍ ከፍ የምናደርገው እንደ መላእክት ሆነን እግዚአብሔርን የምናመሰግንበት መርሃ ግብር ነው። የኔ ያደረገ ማን ነው? የኔ ያከናወነ ማን ነው? እስቲ እናመስግን እግዚአብሔርን። አሁን በቀጥታ ወደ ቃል እግዚአብሔር እናልፋለን ለተወሰኑ ደቂቃዎች የኔታ ለዓለም መጋቤ ምስጢር የኔታ ለዓለም፣ እሳቸው ቃለ ወንጌሉን ይሰጡናል። ለእሳቸው ተናጋሪ አንደበት እግዚአብሔር እንዲያድልን ለእኛ ደግሞ ሰሚ ጆሮ እንዲሰጠን እግዚአብሔርን እንለምናለን። ወደ መምህራችን ወወልድ ወመንፈስ ቅዱስ አሃዱ አምላክ መጋቤ ዓለማት ፈጣሪ ዓለማት ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ የፈጠረውን ዓለም የሚመግብ ኋላም ይህን ዓለም ከመኖር ወዳለም መኖር የሚያሳልፍ ለኦለ ባህረ እግዚአብሔር አምላካችን ስሙ የተመሰገነ ይሁንና ለእናንተ እንዲገባ ክቡር አባታችን መላከ ብርሃን መምህር ሙላት ክበቤ፣ የካቴድራላችን ዋና አስተዳዳሪ ክቡር ልሳነ ጳውሎስ መምህር ምስክር ጌታ ነው የካቴድራላችን ዋና የስብከት ወንጌል ኃላፊ ክቡራን አበው ካህናት፣ መምህራን ወንጌል በአጠቃላይ የፍኖተ ጽድቅ ሰንበት ትምህርት ቤት ዘማሪያን እግዚአብሔር አምላካችን በዚህ ምሽት በምስጋናው ከተማ እንድትታደሙ እንዲትከትሞ ተከተሙ ያደረጋችሁ ምእመናን ወምእመናት በሱ ፍጹም ሰላምታ፣ እንዴት ዋላችሁ? እግዚአብሔር ይመስገን። እንዴ ለመስጋና ተሰብስቦ እግዚአብሔር ይመስገን አለማለትማ ማለትማ ነው። እንዴት ዋላችሁ? ይመስገን። ሁላችሁም አላላችሁም። እንዴት ዋላችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እግዚአብሔርን አመስገን ያት በደላችን ሳያይ የማይገባን ሆነን ሳለ በማኅሪት ዐይኑ እያየ ያውም በቤቱ ሰብስቦ እግዚአብሔር ይመስገን እንድንል ስላደረገ በድጋሚ እባካችሁ እግዚአብሔርን አመስግኑልኝ። ቤታችን የእኔም የእናንተም የሀዘናችንን ባባሽ፣ የደስታችን ምንጭ፣ የሀዘናችን መጽናኛ፣ ያ የጎሰቆለው ባህርያችን ወደ አዲስ ተፈጥሮ እንዲመጣ ምክንያት የሆነች እሷ ናትና እመቤቴን አመስግኑ። አስተማሪ እግዚአብሔር ነው። ጥበብ የእግዚአብሔር ነው። ዕውቀትም የእግዚአብሔር ነው። አደራ ከኔ ምንም ምን አገኛላችሁ አገኛለሁ ብላችሁ እንዲያጠብቁ ብቻ እግዚአብሔር የፈቀደውን ለዕለቱ ያስተምራልና እግዚአብሔር በመካከላችን ሆኖ ለአባቶቻችን ጥበብን እንደገለጸ ለአባቶቻችን እውቀት እንደሆናቸው ለእኛም ጥበቡን ማስተዋሉን ይግለጽልን በመካከላችን ሆኖ ያስተምረን እያልኩ የትምህርታችን ርዕስ የሉቃስ ወንጌል ምዕራፍ አንድ ቁጥር 28፣ ሁላችሁም ተናገሩት። ወይቤላ በሉ እስኪ፣ ተፈስሂ ፍስህት ደስታን የተመላሽ፣ ወይ በሉ ደስ ይበልሽ አላት። እረ፣ እናንተም ደስ ይበልሽ በሉ አይደል። እንዲያው እኔ ምን ይገርመኛል መሰላችሁ ተቀስቅሶ የሚያጨበጭብ ሰው በጣም ይገርመኝ። እባክህ ተብሎ አሁን አይበለውና አንድ ነገር ተጠይቆ እመቤቴን በል ቢባል ውሸትም ቢሆን እውነት ሳስበው አራት ጊዜ ይጠራት ነው። እንደው ለማመስገን መጥቶ ያውም እመቤታችን ያላረገችለት ምንም ነገር የማይገኝ ሰው እንኳን እንደ ዝም ሲል ይገርመኛል። ብቻ ተፈሴ በላችሁ እመቤታችን አመስግኗል። የፈለግኩበት ምክንያት አለኝ። ሁልጊዜ ስለምትጸልዩት ልምድ ይሁን ሊሆን ይችላል። ሁል ጊዜም ስለሚነበብ አንዳንዴ ስንለምደው ተቸግረን የለ ቤተ እግዚአብሔር ቤታችን እየመሰለን ቃሉ ቃላችን እየመሰለን እንቸገራለን እንጂ ይህ ቃል የተለየ ነው። እመቤታችን ማግኘት የሚቻለው እመቤታችን ተፈሲህ ብሎ ሲያመሰግን ነው፣ ያውም በፍኖተ ያሬድ ሲመራ። እንመጣበታለን እንዲህ ያላት የመቤታችን ሰማያዊው መላክ ነው። ማን ነው ተፈስሄ ያላት? ማ ነው? ንገሩኛ። ቅዱስ ገብርኤል ነው እንዲህ ያላት አያጅ ምድራዊ ሳይሆን ሰማያዊው መላክ ከሰማይ ተልኮ መጥቶ የመቤታችን ክብር ወበእንተዝ ይጹር ዜና ሀለማርያም ህጋው የውን ለእመቤታችን እንዲያበስር ታድሎ እመቤታችን ባለችበት ቤተ መቅደስ መጣና፣ ደስ ይበልሽ አላት። ምን አላት? ኧረ አልሰማችሁም? ደስ ይበልሽ አላት። የሚገርማችሁ ነገር እመቤታችን እንዲህ አላት። በቤተ መቅደስ ነው። በምንድን ነው የትም ቦታ አይደለም። አስተውላችሁ በቤተ መቅደስ ነው። በደን ገነ እስራኤል ልማድ ሐርና ወርቁን እያስማማች ስትፈተ ወለቱ ለቅስራ ዘትፈትል ወርቀው ሜላተ በደብተራ ሊቀት ጓሃን ገብርኤል አብሰራ ለታ በቤተ መቅደስ በብሉይ ኪዳን ባሉ ቤተ መቅደስ ሐርና ወርቁን እያስማማች ስትፈትል መልአኩ ቅዱስ ገብርኤል መጥቶ ደስ ይበልሻ፣ አላት ይላል። እንዲህ ትሉኝ ይሆናል፣ አሁን ሐርና ወርቅ መፍተል ደስ ይበልሽ ያሰኛል ይል ይሆናል። ልቡ የታወረበት ሐዋርያው ቅዱስ ጳውሎስ ወተጻለለ ልቦሙ በየ ይብሎ ይላል።